ዶክተር፣ አንተ ብትነግረኝ ችግር አለ። ያው የእናንተ ፍቃደኝነት ነው እንጂ እኔ ማ መቻል ይችላል። ታዲያ እንደሱ ከሆነ ክፈተውና ንገረና እናንተ ፍቃደኛ ከሆናችሁ ይቻላል። ሀና፣ አንቺ ፍቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሚላት ይሄ ካላችሁ እጅግ እጅግ በጣም አሳዛኝ ነገር ነው የዛሬው ቪዲዮ ማለት ነው። ሰላም ጤና ይስጥልኝ። የሀሴት ሚዲያዎች እንኳን ሰላም ቆያችሁኝ። እንግዲህ ዛሬ በጣም እጅግ በጣም አዝኛለሁ በሀናና በእርግብ እንዲሁም በወይዘሮ ሚላት ያለው የምርመራ ውጤት እንደተቀየረ በትክክል ያስታውቃል ማለት ነው። ምክንያቱም ሁላችንም የምናውቀው ነገር ነው። ሀና ራሷን ማረጋጋትና ነገሮችን በጥበብ መጓዝ ይኖርባታል ብዬ ተስፋ አደርጋለሁኝ። ወይዘሮ ሚላት ግን በጣም ያበዙት ይመስላል። አብረው የኖሩትን ሰው፣ አብረው ያሉትን ሰው፣ ብዙ ነገር ያመሰገኑትን ሰው በዚህ ልክ ማዋረድና ሌባና ቀጣፊ ማድረግ ተገቢ አይደለም ማለት ነው። አያታቸው በእርግብ ልጅ መሆን ምንም ደስተኛ አልሆነችም ነገሩ እንደሚጠራ ና በቀጣይ እንግዲህ የእነሱም ውሸት ካልተጋለጠ በተለይ ዶክተሩ የሰው ልጅ ሕይወቱን አምኖ የሚሰጥበት ቦታ ላይ ተቀምጦ ይህን ያክል ነገር ማድረግ በገንዘብ አልነበረበትም። ገንዘብ የማይቀይረው ገንዘብ የማይሰራውን ነገር የለም። በነገራችን ላይ ትክክለኛው ማንነት ኢትዮጵያ ውስጥ በአሁኑ ሰዓት ያለውን ነገር ትክክለኛውን ነገር ነው እያሳዩት ማለት ነው። አንድ ነገር ለመፈጸም ገንዘብ ይኑርህ እንጂ ዘመድ ይኑርህ እንጂ፣ ምንም አይነት ትክክለኛ ነገር እየተሰራ እንዳልሆነ ያሳዩበት ዋናው ገጽታ ይመስለኛል። ይዘገያል እንጂ እውነት መቼም ቢሆን ተደብቃ ትቀርም እነ ሰላም እና ምናሴም በጣም ከፍቷቸዋል። አያታቸውን በጣም ከፍቷቸዋል። ይህ ሁላ እንግዲህ እየሆነ ያለው በማነው በወይዘሮ ባዩ ሴራ ነው ማለት ነው። አንድ ነገር ማወቅ አለባቸው። ሌብነት ወይም ውሸት ለጊዜው ሊያስደስትና ነገሮችን እንት ሊልልን ይችላል እንጂ እመኖኝ ሁልጊዜም በስቀቀን ነው የሚያኖረው፣ በስጋት ነው የሚያኖረውና እኔ በጣም አዘኛለሁ ያሀና ይሆናል ብዬ እውነቱ ይወጣላታል። ሀና ርፍ ትላለች። አባቷ ሚድናሉ ብዬ ነበር። ዛሬ ደግሞ አባቷ መናገር የማይችሉ በጣም ታመዋል። ሀና ራሷን መቆጣጠር አቀቷታል። ኢቭን ማንበብ እንኳ አልቻላችም። እርግብ ደግሞ እንግዲህ ቅጥፈቷን እንደቀጠለች ነው። ለማንኛውም በጣም በጣም በጣም ኦዲየንሶች ተከታታዮች አዝነዋል። ብዙዎቹ እንደውም ከዚህ በኋላ ሳብስክራይብን አነሳለሁ አላይም የሚሉ ተስፋ የቆረጡ ሰዎች አሉ። ተስፋ እንቁረጥ ወገን፣ ተስፋ መቁረጡ እኮ የሸይጣን ነው። ምክንያቱም ይህ ነገር አሁን ነገ ሊገለበጥ ይችላል። ፕሮግራሙን ለማራዘን ብለው ሊሆን ይችላል እና እርግጠኛ ነኝ እውነት እንደሚወጣ፣ እኔ በራሴ ተማመናለሁ። ሁልጊዜም እንደዚህ ተደብቃ አትቀርም ማለት ነው። ወይዘሮ ሚላት ግን ራስዎን ይቆጣጠሩና ሀናን ባይናገሩ እንዴኔ እንዴኔ መልካም ነው እላለሁ። ምክንያቱም ሀና ሁሉም ሰው ወዳጅ ናት። ሁሉም ሰው እየደገፋት ያለው ሀና ነውና፣ ማለት ነው። እኔ እንጃ ይቀየራል ብዬ አላሰብኩም ነበረ፣ ግን በጣም እጅግ ነው የሚያሳዝነው። ምናሴም እንግዲህ የራሱን ሀሳብ አስተያየት አስቀምጠዋል። ዶክተሩ ግን በፀፀት ራሱን ይጎዳል ማለት ነው። አሁን ግን ደስ የሚለኝ ነገር ሀና ይህን ጉዳይ ስታውቅ ፎቶዋና መስቀሏን የሰረቀው ልጅ እውነቱን እንደሚያጋልጥና ያለውን እውነት እንደሚያጋለጥ ባህል እና ሀዘን ተነስቶ እውነቱን እንደሚያጋለጥ ትንሽ የሚያሳይ ነገሮች አሉ። ለማንኛውም እንግዲህ አሲርም በጣም አዝኗል። ሁላቸውም አዝነዋል። ከሁለት ሰው በስተቀር ማንም የተደሰተ የለም ማለት ነው። ዶክተሩ ግን እጅግ ያሳፍራል። እኔ በጣም ያዘንኩት ነገር እውነተኛ ነባራዊ እውነታ ኢትዮጵያ ውስጥ እየተደረገ ያለውን አንድ ሰው ኢቭን የሆነ ነገር ማድረግ ፈልጎ በራሱ ማድረግ እንደማይችል የታየበት ሁኔታ ነው። ሁሉም ነገር ኢትዮጵያ ውስጥ በአሁኑ ሰዓት ከሰው ይልቅ ገንዘብን፣ ከሀቅ ይልቅ ውሸትን እያነገሱበት ይገኛሉ። እና እንግዲህ በዚህ ክፍል እጅግ አሳዛኙ ክፍል የምንለው ነው ማለት ነው። እስካሁን በጉጉት ስንጠብቀው የነበረው ይህ ነበር። ዛሬ ግን ሁሉም ነገር ውሸት ሆኗል። እጅግ አሳዛኙ ክፍል ብለን ልንጠቅሰውም እንችላለን ማለት ነው። ምክንያቱም እኛ በዚህ አልጠበቅንም። ሀንየ እውነት መቼም ተደብቃ አተቀርም። አንቺ ግን ነገሮችን በጥበብ በትግስት ማለፉ ያንችንትን ነው ማለት ነው። ምክንያቱም ነገሮችን በጠበበ ትዕግስት ካለፍሽ፣ እመኒኝ ይህ ነገር እውነታው ይወጣልሻል። የአያሲር ጓደኛ ራሱ ይህን ነገር ሰምቶ አስችሎት ዝም አይልም። ቢኮዝ እሱ ይችን ስራ የሰራት እሱና እሱ ስለሆነ እውነቱን አንዳንዴ ደግሞ ድሩዬ የሚባሉ ሰዎች ለሰውም እዚያው ሲያዝኑ እንደገና ከሰው ጎንም ሲቆሙ ምንም ወደር የላቸውምና፣ እርግጠኛ ነኝ ነገሩን እሱ እንደሚያወጣልሽ ምንም ጥርጥር የለውም። ሀሴት ወይም እርግብ እንግዲህ ምንድነው የሚባለው? የምንድን ደስታ አያመሽም የሚባል ነገር አለ። እና አንዳንዴ ከትልቅ ሰው እና ከተማረ ሰው ጋር አውራ የሚባል አባባል አለ። ስለዚህ አያታቸው ይህን ነገር ስለተጠራጠረች እና ደስም ስላላላት፣ እመኑኝ፣ እመኑኝ፣ እመኑኝ ይወጣል ብዬ ነው ተስፋ የማደርገው። እርግጠኛ እኔ በቀጣይ በደስታ ነው የምንመጣው ማለት ነው። ያው ለአሁኑ እንግዲህ ምንም ማድረግ አይቻልም ግን እቃውን የሰረቀው ልጅ እውነቱን ካወጣላትና ይህን ጉዳይ ወደ ስሬስ ከወሰደው የሀና እውነት ይወጣላታል ማለት ነው። ሀና በነገራችን ላይ ቤተሰብነታቸውን ምናምን ፈልጋ አይደለም፣ ግን እውነት እሷ ደግሞ የብዙ ጊዜ ጥያቄዋ የብዙ ጊዜ ምኝቷም ስለሆነ ቤተሰብን ማግኘት የመሰለ ነገር የለም። ኩራት ነው። ቤተሰብ የተፈጥሮ ስጦታ ነው። ስለዚህ እነዚህን የመሰሉ እህትና ወንድም ማገኘት እናት አባትን ማገኘት ትልቅ ነገር ነው እና ያው እሷ እንደዛ አስባ ነው ግን ምንም ማድረግ አይቻልም። እንግዲህ ተቀይሮባታል። እጅግ በጣም አስደንጋጩና አሳኛ አሳዛኙ ሰዓት ነው የሚመስለው ማለት ነው። ለማንኛውም ዶክተሩ በጣም ተጸጽቷል። እንግዲህ በቀጣይ ቪዲዮ ደግሞ በተሻለ መንገድ እንመጣለን። ለዛሬ የነበረን ቆይታ ይህ ነው። ባቻው አላክብራችኋለሁ። ላይክ እና ሰብስክራይብ ማድረጋችሁንም አትርሱ። ሀንዬ ዲላሃና እውነት ይውጣ እውነት የተቀበረበት፣ እውነት እውነት ሲቀበር እንዴት እንደሚያማስቡ እንግዲህ፣ ሀና ትክክለኛ መቶ ፐርሰንት እውነት እያላት እውነት ተቀበረች። እውነት ስትቀበር ደግሞ ምን ያክል ምን ያክል ህመሙ ምን ያክል እንደሆነ ለምታውቁ ሰዎች ነው የምነግራችሁ። ምክንያቱም እውነት እያያችኋት እውነት እጃችሁ ላይ እያየ እያለይ በካሃዲዎች ስትካዱ በሐሰተኞች ስትካዱ ህመሙ በጣም ከባድ ነው። እና ሀናም የገጠማት ነገር እንግዲህ ይህ ነው። እውነት እያላት እውነት እጇ ላይ እያለ እውነት አፏ ላይ እያለ አንዳንዴ የመናገርን ሰውን ማማከርን የመሰለ ነገር ደግሞ የለም። ዝም ስንል ብዙ ነገሮች የሚያመልጡና ነገር አለና እንግዲህ ካንዬ ቻዩ ነው የምለው። ሁሉም ነገር ለሀይር ነው። ለተሻለ ነገር ስላሰበልሽ ነው ብዬ ነው የማስበው። ለማንኛውም እንግዲህ በሌላ ቪዲዮ እስከምንመለስ ያህና ወዳጆች ላይክና ሰብስክራይብ ያደረጋቸው አብራችሁ ሆኑ እንወዳችኋለን፣ ክበሩልን።